የተቀናጀ የግብርና ልማት ጥረት ለሀገራዊ መንሰራራት በሚል መሪ ቃል በተካሄደው በዚሁ የንቅናቄ መድረክ ላይ መንግስት ለግብርናው ዘርፍ በሰጠው ልዩ ትኩረት ባለፉት ሰባት ዓመታት ተጨባጭ ለውጦች መመዝገባቸው ተገልጸዋል። የዞኑ የግብርና መምሪያ ኃላፊ ዶክተር አብታሙ ታደሰ በጉባኤ መክፈቻ ላይ እንደገለጹት በበጀት ዓመቱ የግብርና ምርትና ምርታማነትን ለማሳደግ የተለያዩ የምርጥ ዘርፍ ሰብሎችንና የአፈር ማዳበሪያ ለአርሶ አደሩ በወቅቱ እንዲደርስ ከማድረግ አንጻር የተጠናከረ ስራ መሰራቱን ተናግረዋል። በ2018 የበጋ ወቅት የተቀናጀ የግብርና ልማት ስራም የተለያዩ የግብርና ግቦችን ለማሳካት በልዩ ትኩረት ይሰራል ያሉት የመምሪያው ኃላፊም በሰብል ምርት ብቻ ከ191ሺ ሄክታር በላይ መሬት በማልማት ከ10 ሚሊዮን ኩንታል በላይ ምርት ለማግኘት ይሰራል ነው ያሉት። በወሽ 18 የበጋ ወቅት የተቀናጀ የግብርና ልማት ወቅት ላይ የተለያዩ የግብርና ግቦችን ለማሳካት በልዩ ትኩረት የሚሰራ ይሆናል። በሰብል ምርት ከ191ሺ ሄክታር በላይ መሬት በማሊማት ከአስር ሚሊዮን ኩንታል በላይ ምርት ለማግኘት ይሰራል። ለዚህም የሚሆን አስፈላጊ ቅድመ ዝግጅት እየተደረገ ሲሆን ሌሎች አስፈላጊ ግብዓቶችን የማቅረብ ስራ በትኩረት እየተሰራ ይገኛል። ዶክተር አብታሙ አክለውም የግብርና ኢኒሽቲቮች የዝግጅትና የትግበራ ስራዎችን ለማካሄድ እንዲሁም በተለይም በሴፍትኔት የሚታገዙ የህብረተሰብ ክፍሎች ራሳቸውን እንዲችሉ የማድረግ ስራም በተገቢው ይሰራል ብሏል። በሴፍትኔት የሚታገዙ ሰዎች ራሳቸውን እንዲችሉ የማድረግ ስራ በተገቢው ሁኔታ የሚሰራ ይሆናል። የ2017

በዕለቱም በመምሪያው ምክትልና በእርሻ ዘርፍ ኃላፊ በአቶ ተሻለ ዮሐንስ በኩል የ2017 የአፈጻጸም ማጠቃለያና የ2018 እቅድ ዙሪያ የተዘጋጀ ሰነድ የቀረበ ሲሆን የቀረበውንም ሰነድ መነሻ በማድረግ ተሳታፊዎች ሰፊ ውይይት አድርገዋል። የመድረኩ ተሳታፊዎችም በየአካባቢው እየተሰሩ የሚገኙ የተቀናጀ የግብርና ልማት ስራዎች ተስፋ ሰጪ እየሆኑ መምጣታቸውን ተናግረው ነገር ግን የተሻለ ተጠቃሚነትን ከማረጋገጥ አንጻር በርካታ ስራዎችን የሚጠይቅ እንደሆነም ገልጸዋል። የወተት ከብት ግርባታ ላይ እዚህ ሆሳዕና ዙሪያ ላይ ያሉ ቀበሌያትን አደራጅተናል። ጫኪሶ የሚባሉ ማህበር አምስት የተለያዩ ማህበራትን ፕራይሜሪ ኮፕሬቲቭ የሚባሉትን ይዘዋል። በእነዚህ ውስጥ በአጠቃላይ በአምስቱ ላይ አስራ ሁለት ቀበሌያት አለ። እነዚህ አስራ ሁለት ቀበሌያት አሁን ላይ ጫኪሶ ወተት እያቀረበ ያለው አንድ ሺህ አምስት መቶ ሊትር በላይ በቀር እያቀረቡ ነው ያለቷል። ማለት ትረንት ላይ በተሰሩ ስራዎች ላይ አርሶ አደሩ ቀድሞ በተገኙ ነገሮች ላይ እኛ ብዙ ነገር ታዝበናል። የእቅድ አካል ማድረግ አለብንም ብለን የያዘናቸው ነገሮች አሉ። ገምግመን ማለት ነው። አካባቢ ፖቴንሻሉ ምን ይመስላል የሚለውን ነገር ከኛ ቀድሞ አርሶ አደሩ እያሳዩ ያሉ ነገሮች አሉ። ይህንን የእቅድ አካል አድርገን የተሻለውን ስራ ስንዴ ምርት ጋር በተገናኛ ያ ለምን እንዳድርገን መውሰድ ያለብን ነገሮች አሉ። ንቅናቄ መድረክ ላይ የማጠቃላይ ንግግር ያደረጉት የሀድያ ዞን ዋና አስተዳዳሪ አቶ ማቴዎስ አኒዮም ከሰብል ምርት ባሻገር በአትክልትና ፍራፍሬ ልማት ዘርፎች ላይ በልዩ ትኩረት መስራት ለገበያው መረጋጋት ወሳኝ እንደሆነ ገልጸዋል። ግብርና ላይ የዛቴ የሰላም ጉዳይ ጥያቄ ውስጥ ነው የሚገባው። የትምህርት ስራ ጥያቄ ውስጥ ነው የሚገባው። የጤና ስራ ጥያቄ ውስጥ ነው የሚገባው። ኑሮ ውድነቱ ጥያቄ ውስጥ ነው የሚገባው። ሁሉም የዛሬ ጉባኤ መወሰድ ያለበት ከስንዴ ባለፈ ከጤፍ ባለፈ ከበቆሎ ባለፈ ፍራፍሬና አትክልት ላይ ፎከስ አድርገን መስራት አለብን። ያኛው እንደተጠበቀ ሆኖ የሚለውን ብናጠቃልል አንዱን ብትይዙ ጥሩ ነው። በዘርፉ የተፈለገውን ውጤት ለማምጣት ሁሉም ባለድርሻ አካላት በተነቃቀ መንፈስ ወደ ስራ መግባት ያስፈልጋል ያሉት ዋና አስተዳደሪው በቀጣይ በተቀናጀ የግብርና ልማት ስራ የተሻለ አፈጻጸም ማስመዝገብ እንደሚጠበቅባቸው አሳስቧል። በመጨረሻም በተለያዩ የግብርና ልማት ዘርፎች ላይ ተሰማርተውም የተሻለ የስራ ተሞክሮ ላስመዘገቡ አምራቾችና ባለድርሻ ተቋማት የእውቅና ሰርቲፊኬት እና የዋንጫ ሽልማት ተበርክቶላቸዋል።